በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በትህትና ቃልም ነዚህን የከበሩ ቃላትን ተናገር። አካ አሜ ሌክ ቦኤ ኤንካ ካዚን አርያኪን ኤርናኬ ኬም ካዮን ፔጉ ጌሎ አስኤሌክ አስሎ

ዮብጎ ኤል አክዊ አስ ከመ ወዲናኪጎ። እነዚህ የከበሩ ቃላትና የእግዚአብሔር ህቡዕ ስሞች በቅዱስ ሚካኤል እጅ የተገኙና በእብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ይህንን ህቡዕ ስም ከመጽሐፍ አይለየው፣ በንጹህ ቦታም አስቀምጦ በክብር ይጠብቀው እንጂ ለእርሱ ጠላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ። በጨለማ በጨለማ የሚዘዋወሩ የጠላት ሸይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤልም ጸሎት ደስታን በሚያበስር በቅዱስ ሚካኤልም ጸሎት በዘጠና ዘጠኝም አለቆችና በተባበሩትም ጸሎት በሀያ አራቱ ካህናተ ሰማይ ጸሎት መንበሩን በተሸከሙት በአራቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ ወላይ የከበረች የፍጥረቱ ሁሉ እመሌት በሆነች አምላክን በወለደች በቅድስት ማርያም ልመናና ጸሎት ፈጽሞ ይራቁ ይውደሙ በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጧት እስከ ማታ ከማታም እስከ ጧት የሰውን ነፍስ የሚያስደነግጡ የመላእክት የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል እንደ ጢስታን ነው እንደ ጉንበን ነው ይጥፉ። ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነ በዚች ቤተ ክርስቲያን ስም ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ። በኋለኛ የቶሚ ለቅ ጽም ደስታን ያሰማን። በዚያች በምታትዝንግጥና በምታስጨንቅ ሰዓትን የሕይወት ራስ ወርቅ ያቀዳጀን፣ የሕይወት ልብስም ያጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀንና አምልኮ ከአማልክተ ሁሉ በላይ ለሆነ እስከ መጨረሻ እቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣው ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡ ሁሉ ከቃሉ አታጉድሉ አትጨምሩ ከእነዚህ ቃላቶች እንዳትለውጡ የተስማማችሁ ሆናችሁ ተገኙ እንጂ ከዚህ ቃል አንድ ቃል እንኳ እንዳይገድፍ በትዕግሥትና በእርጋታ አንበቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላዕክትና ጻድቃንን ድርሳናቸውንና ገድላቸው እስኪነበብ በዚያ ይቆማል። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ወይም ቢነጥብ ቅዱሳን መላይክ፣ ጻድቃን፣ ሰማይታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት እና ግልም ስለተገደፈው ስለ አንዱ ቃል ያለቅሳሉ። ንባቡን ቢረዝን እስከ ነገም አትተውት፣ ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ እየሄዱ ከዚያ አይሄዱምና። በአባት ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ የኤርምያስ ዓይነ እንባውን አፈሰሰ ተብሎ እንደተጻፈ እንደዚህ ሁሉ ሕዝቅኤልና ሚልክያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ስፍናችሁ አንብቡ። መጻሕፍትን ማንበብ እንኳን የማትችሉ ቢሆን ማንበብ የሚችለውን ጥሩ። ለእኔም፣ ለጻፈውም፣ ላጻፈውም፣ ላነበበውም፣ ለተረጎመውም ሲነበብ ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንንም በአንድነት ይምረን ዘንድ አምላክን በወለደች በቅድስት ድንግል ማርያም አማላጅነት፣ በቅዱስ ሚካኤል ጸሎት፣ ደስፋን በሚያበስር በቅዱስ ገብርኤል ልመናና በሀያ አራቱ ካህናተ ሰማይ ጸሎት፣ በአርባይቱ እንስሳ አማላጅነት፣ ደጋጎች በሆኑ በጻድቃንና በሰማዕታት ጸሎት፣ በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች የሆንን ሁላችንንም ይቅርልንና ከሰይጣንም ወጥመድ ያድንን ዘንድ ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘለዓለሙ፣ አሜን። ኤኮስ አስሌ ኤፓ ኤፓስ ኤነከምካም ኤቦካ ኪሮም ካፍ ፌኤ ሎኬ ወአርናኬ ጎ አብሶላ አስቤክ አበሳኮ አሜ አውዝ ኤቃ ኤጴ ካር ሬው አርሂሊ አዮን ያብሳት በቅዱስ ሚካኤል ጸሎትና በቅዱስ ሚካኤል በጸሎቱና በልመናዊ ተማጸንን። አምላክን በወለደች በመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ ያመንን እኛን በዘላለም ልጇ ወዳጇ ያድነን አሜን። አካ ስቢኤል ቢቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አህያ ሸራህያ ኤል ሻዳይ ጸባኦት አዶናይ አማኑኤል ዕልመክኑን እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደደቀ የእኛንም ጠላቶቹንና ባላንገሮቻችን የእኛንም ጠላቶቻችንን ባላንገራዎቻችንንም ለዘላለሙ ይጣልልን። አሜን። በእነዚህ አስማቶች ዲያብሎስ ከነሰራዊት ሰራዊት በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጠላቶቼንና ባላጋራዎቼን ለዘላለሙ ጣልልኝ። አሜን። የሕያው እግዚአብሔር የባሕሪ ልጁ ከመቤታችን ከቅድስት ድንግል ማርያም ሥጋን የለበስ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋህና ስለ ክቡር ደምህ ነፍስንና ሥጋችንን ከጥፋት አድን ስለ ሚካኤልና ስለ ገብርኤል ስለ ሱራፌልና ኪሩቤል ስለ አፍኔንና ስለ ሳቁኤል ስለ ኡራኤልና ስለ ሩፋኤል ስለ ፋኑኤልም ብለ ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ስለ ሰማዕታት ስማቸውን ስለ ጠራናቸውና ስላልጠራናቸውም በአንድነት እግዚአብሔር ይቅር ይበለን ይማረን። የምክርህ አበጋዝ የሚሆን ለሚካኤል ስለ ሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስላበሰረ ስለቅዱስ ገብርኤል ብለ ኀጢአቴን አስተስርይልኝ። የህዝቡንም ሁሉ ኀጢአት ይቅርበል የህያዋንም የሙታንም ጌታ አንተነህና ለዘላለሙ አሜን ይሁን፣ በእውነት ይደረግልን።